እናንተም ብሎ ደግሞ ምርጦቹ ምራጮቹ አትሉ ምራጮቹ ኮ ነው የሚባለው። የሆናችሁ ምራጭ ነገር ናችሁ። ሺ ይሄ የሆነ እንዴት ነው መጀመሪያ ደረጃ ማለት ነው። መጀመሪያ ላይ ሶሻል ሚዲያ ላይ ምን እንደምትሰሩ ምን እንደማትሰሩ ምን ቃል እንደምትጠቀሙ ምን ቃል እንደማትጠቀሙ ሳታውቁ ብድግ ብላችሁ ሰው አንስቶ ዩቶ ከፍቶ ሰጠጣ ሰጣችሁ የሆነ ካሜራ ማንም ታውቁታለው ወይ ደግሞ ካሜራ የሆነ ጓደኛችሁ ይቀርጻችኋል። መጣችሁ አፋችሁ እንዳመጣ ለለለለ አትበሉብን እንዴ። ምን አገባችሁ እናንተን? እኛ ብሩኬን ብንሰድበው ብሩኬን እንደፈለግን ብንዘቀዝቀው ብንከረብተው እንኳን እኛ እየተከተል ኦዲየንስ ሆነን ነው። ገባችሁ? እናንተን እየተከተልናችሁ ያለው እኛ ነን። ግን የማንም ልጋጋም ዝም ብሎ የማንም ልቅምቅም ሰው ልባ ቅም ቅም አይጠነቀቅም አሉ። አንተ ማን ሀይሚን እዚህ ጋር እየሰደብክኛ አንተን እንድናበረታታ ነው የፈለግከው? ሀይሚ አንቺ የምታደርጊው ነገር በጣም ብሶች፣ ጋጥወጥ ነገር ያደርጋሉ፣ ግን ዳንቺ ጋጥወጥ የሰራ የለም። ጋጥወጥ አንተ ነ ብታውቀው ማለት ነው። በሀይሚ እንዳትመጡ አበዛችሁ። ታውንስ ብሩኬ፣ እነዚህ ልጆች ታስቆማቸዋለ። ምክንያቱም ባለፈው እንኳን አንተነ ሰብስክራይብ አድርጉ ምናምን ብለህ እነዚህ ፈላዎቹ ነበረ ስማቸው ማለት ነው። ፈላዎቹ እነሱ ናቸው ድጋሚ ሌላ ቻናል የከፈቱ ማለት ነው። ስለዚህ ብሩኬ እነዚህ ልጆች ማስቆም ትችላለህ። የሰፈሩ ልጆች ናቸው፣ የቦታችን ልጆች ናቸው ምናምን፣ ሰብስክራይብ አድርጓቸው እንዲያድጉልን እንፈልጋለን ብለ አይታችሁ ከሆነ ብሩኬ ቪዲዮ ከሰራው ከቪዲዮ ከኮሜንት ስር የነሱን ቻናል ፖስት አድርጎ ፒን አድርጎ ሰብስክራይብ አድርጎ ብሎ ነው ሰብስክራይብ ያደረግ ናቸው። ሶ እኛ እናንተን ለማሳደግ እንደዚህ ሰብስክራይብ ማድረጋችን ነው። እናንተ እንደዚህ ሀይሚን ወጣችሁ እንድትሳደቡ እኛ ነው እምንድትሳደቡ ያደረጋችሁ። ደሞ ኮኑስ ግጥም ልግጠም አለ። ሶሻል ሚዲያ ያላቸው ጃኛኛኛኛ ማና፣ አንተ ምን አይነት ግጥም ነው የምትገጥመው? ወያ ለመተዋወቅ ስነ ስርዓትን ትይዛለ። እኔ እኮ ቲክታክላውን ሸር ተደርጎልኝ ነው ገብቼ ያየዋቸው ማለት ነው እንጂ አላየዋቸው። የሚገርማችሁ አላበዛችሁም እንዴት እንዴት ነው እናንተ እናንተ ናችሁ እንጂ ጋጠወጦች ሀይሚ በሌለችበት ስሟን ሜሽን እያደረጋችሁ ሀይሚ ጋጠወጥነሽ ብሩኬ ሴት ይዞ አመጣው ነገር ግን አንቺ ሴት ይዘሽ መጣሽ ወንድ ይዘሽ መጣሽ ምን አገባችሁ ለምን አንድ ሚሊዮን ወንድ ይዛት መጣም ምን አገባ አንተ ምንድን ነህ አንተ ምን ቤት ነህ እንዴ ብሩኬን ለማበሳጨት ምታደርግ ነ ምን አገባ አንተ ምን ቤት ነሽ ምን አገባችሁ እናንተ ሁለታችሁ ሶስታችሁ ናችሁ እንጂ እንዴ ምን የሰው ግማሽ ከሆናችሁ እናንተ የእውነቴን ነው ምላችሁ እንዴ ሀይሚ እናንተን ሁሉ ተሸክማ በሷ በሷ ስምና በሷ ፎቶ እየሸቀላችሁ ሀይሚን ብድግ ብላችሁ መሳደብ፣ ይክቻም ደግሞ ኮኑስ ማይንድ ምናምን ማይንድ ይፍረስና፣ ምን ማይንድ አለ አንተ? ዱዝ ማይንድሽ ምናምን ማይንዳችሁ ዋትስ ማይንድ ማይንድ ምንድነው አንተ? ታቃለ ሲጀመር መጀመሪያ ስለ ማይንድ በደንብ አድርገ ወቅ። ማይንድ ይፍረስ፣ ያባት ያምላክ ሚያፈርስ ያፈርሰ ሲያስጠላ፣ እስኪ ካፋችሁም እንደሚወጣ ተጠንቀቁ። እንዴ ከፈለጋችሁት ቦታ እንደፈለጋችሁ ዳችሁ አፋችሁን ክፈቱ። እዚህ ጋር ግን እኛ ላይ መጣችሁ አፋችሁን እንድትከፍቱ፣ እንደውም ሀይሚሌ መጣችሁ አፋችሁን እንድትከፍቱ አልፈቅድላችሁም። ክፍታ ብሩኬ፣ በደንብ አድርገት ስማኝ ብሩኬ። ይላንተር እነዚህ ልጆች ሰብስክራይብ በነገራችሁ ላይ በሥራችሁ ሆነን ሲይዛችሁ ስትመጡ የሆነ ነገር እርግጠኛ ስትሆኑ ምናምን ነው ሸር ማድረግ ወይ ደግሞ አሳድጉልኝ የሚባለው ሶ፣ ብሩኬ ጥሩ ልጆች ናቸው እኛን ሰው እንዲነካ ነው አይፈልጉም፣ በእኛ ማለት እኛ እንድንነካ አይፈልጉም እያለ ነበረ። ነገር ግን አይደለም እናንተ እንድትነኩ ሳይሆን እናንተ እንድትለያዩ የሚፈልጉ ልጆች ናቸው። ብሩኬ ቪዲቸውን ገብተየው እኔ ከማለት በፊት ግባና ቪዲዮቹ ምን እንዳሉ በደንብ አድርገህ እይና ከዛ በኋላ የምትለውን ትላቸዋለ። ወይ ፕራይቬት ያደርጋሉ ን ቪዲዮ ወይ ደግሞ ይቅርታ ይጠይቃሉ። ባለፉ ካስታውሳችሁ ሀይሚን ብሩኬን እና ብርሽነ ሩታን ብን አድርጎ እርግፍ አድርጎ ሰድቦ ነበር፣ አንድ ዩቱበር ማለት ነው የነሱ ዩቱበር ግን ብሩኬን አግኝቶ በጣም ይቅርታ ብሎ ለሀይሚ ቀሚስ ገዝቶ ሰጥቶ። የሰው ልጅ በጊፍት ምናምን አይደለም ይቅርታ የሚጠይቀው። ነገር ግን ያው በዛው ጊፍት እንትን ብሎ ይቅርታ ብሎ ይቅርታ ተደርጎለታል እሱ ማለት ነው። እናንተ ደግሞ አንዳንድ ሰዎች እንደዚህ ተሳድበው፣ በነገራችሁ ላይ አንዳንድ ሰዎች ማለት መጥፎ ቃል እየወረወሩባቸው፣ አፌ እንጂ እኮ ወዴ ጥሩ ነው ምንም አይወጣኝም አረ ተፍተ ተፍተ ስጨርስ ነው። መርዝን እንትንም እኮ እባብ እኮ መርዙን ከተፋ በኋላ ሆዱ ላይ ምንም የሚቀር ነገር የለም ሆዱ ውስጥ መርዛ እንዴ ነው የሚተፋው። ስለዚህ ቃላታችሁ እንደፈለጋችሁ ወሮራችሁ ከዛ በላይ ቅርታን ጠይቃለን ብላችሁ ከሆነ ተሳስታችኋል። ስነ ስርዓታችሁን ያዙ። ኦዲየንስንም የመናገር አቅም የለም እያንዳንድ ማለት ነው ወረኛውላ ዘመኑ የማንም ጉታራ መጫወቻ አንሆን እዚህ ጋር መጡ ወደ ሌላ ይሉብናል እንዲህ ኦዲየንስ እኛንን እምንከታተላችሁ ሰደባችሁን እኛን ማለት ነው ሀይሚን ደግሞ ሰደባችኋት። ብዙ ሰዎች በጣም ብዙ ጋጥ ውጥ ነገር ያደርጋሉ። እንዳንቺ ግን በቃ ያንቺ ግን በዛ ምን ጋጥ ውጥ ነገር አደረገች ሀይሚን? ጋጥ ውጥ ማ እናንተ ናችሁ። ስድ ስርዓታችሁን ብትይዙ በጣም ጥሩ ነው። የመጨረሻ ማስጠንቀቂያ ነው፣ ነግራቸው ማለት ነው። ስነ ስርዓታችሁን ያዙ። ምድረው ወረኛውላ ሲያስጠሉ። ምን አባባል አለ መሰላችሁ? እደግ ደግ ብዬ ያሳደግኩት ጠጋ ዘንበል ዘንበል ላለ እኔን ሊወጋ የሚባል አባባል አለና አንዳንዱ ሰዎች እግዚአብሔርን ነው ምላችሁ፣ ኮትኩታችሁ አሳድጋችኋቸው እነሱ ከፍ እንዲሉ ፈልጋችሁ የእነሱን ከፍታ ተመኝታችሁላቸው። ነገር ግን እነሱ ትንሽ ከፍ እንኳን እኮ ገና አላሉም፣ ገና መነሳት ሲጀምሩ ያን ሰው፣ ያነሳቸውን ሰው፣ እነዛን ሰዎች መጣል ይፈልጋሉ። ዋትዝስ ሹሃደ ሹ። ጌታም በጣም ነው የተበሳጭት። እንዴት እንደተናደደ አታውቁም። እነዚህም ባገኛቸው ማለት ነው በጠረባ አንዴ ዘረግፈውና በቦክስ ባጋጨው አንዳንዴ ደስ ይለኝ ነበር። እነዚህ ግድግዳ ጋር ዝም ብለሽ ግንባር ግንባሩ ማርያምን፣ እንዴት እንዳናደዱኝ እናንተ አታውቀው፣ ደሜን አፈሉት። እንዲህ ሃይሚዬ ሃይሚዬ ትላላችሁ የሆነ ነገር ስትፈልጉ ማለት ነው። ከዛ ደግሞ ምንም ባላጠፋችሁ ጥፋት ተነስታችሁ ሳደባላችሁ፣ ቪዲዮ ስለ ሃይሚ ስለ ብሩኬ ስሩ አትስሩ አይደለም፣ ነገር ግን አፋችሁ እንዳመጣ እኛ እኛ እኛ እኛ እኛ በሉ ማለት አይደለም። መጣችሁ ስለ ሀይሚ መጥፎ ነገር ስለ ብሩኬ መጥፎ ነገር በሉ አይደለም። እንዴ! እናንተ ማን ናችሁ? እናንተ ብሩኬ ወንድሜ ነው ወይ ጓደኛ ነው ብላችሁ ሀይሚን ከተሳደባችሁ እኔ ብድግ ብዬ ደግሞ ብሩኬን እኮ እርግፍ አድርጌ መሳደብ እችላለሁ። ነገር ግን እንደ እናንተ አይደለሁም። ከገባችሁ ማለት ነው ዶማዎች። እንዴ! ስርዓታችሁን ያዙ። እንደዚህ በቃ ፍንድት ፍንድት ፍንድት ታትበሉ። በዛ አንዱ መጥቶ ይፈነዳል፣ በዚህ አንዱ መጥቶ ይፈነዳል። እንዴ ስለዚህ ብሩኬ ዛጋም ቅድም ሊዱ ምናምን የምትባለውን ሴትዮ ነገርሃለሁ። እሷንም ታስጠነቀቃለህ፣ እነዚህንም ደግሞ ታስጠነቀቃለህ። ነገ የምትሰራው ቤዶ ማስጠንቀቂያ እንዲኖሩ ፈልጋለሁ። ሀይሚን ማንም ሰው መናገር እንደማይችል እንድትናገር ፈልጋለሁ። እኔ ከማለቴ በፊት የልጆቹን ቪዲዮ አይተህ ከሆነ ኦኬ አይተሃል። ካላየ ደግሞ ብዙ ሰዎች ሸራ አድርገው ላህል ቲክታክ ላይ መሆን ላይ ገብተህ ማየት ትችላለህ። እዮ እዮና ከዛ በኋላ ነገ ሌላ ሴት ይዞ መምጣት ወይ ደግሞ ሀይሚም ሌላ ወንድ ይዞ መምጣት ምናምን ሳይሆን በመጀመሪያ እራሳችሁን አስከብሩ። እራሳችሁን ያለማስከበራችሁን ችግራችሁን እዩ። አያችሁ፣ የማንም ኩታራ መጦ ሀይሚ ላይ እንዲፈነጭ ሆነ ማለት ነው። ገባችሁ አደለ? ስለዚህ ስነ ስርዓታችሁን ያዙ። አፍ እንዳመጣመጣ እዚ ጋር እንድትከፈት አንፈልግም። ሲጀምር ደህነዝናችሁ እንጂ ማለት ነው። ስራ እንደሆነ እኮ ግጥም አድርገው አውቃሉ። እዚህ ጋ አይታችሁ ከሆነ በቃ ዛሬ ቪዲዮን በደንብ አድርጋችሁ እየሰማችሁ ያዳመጣችሁ ያያችሁ ካላችሁ ገብቷችኋል፣ በደንብ አድርጋችሁ ማለት ነው። ብሩኬ እንደዛ ሲስቅ እንደዛ ሲጫወት ማለት እንዴት ነው የሳመሽ፣ እንዴት ነው የሳመሽ ምናምን ሲባባሉ ሲስቁ የሚፍታ ራሱ ልጁን ማለት ሁለታቸው ላስታርቅ ነው የመጣሁት አንተ ታግዘኛለሁ ወይ ሲለው ነበረ። ልጁ ኖርማል በቃ ማንም እንትን እንደሆነ ያውቃል ምናምን፣ በቃ ነገሩ ድራማ እንደሆነ በደንብ አድርገው እያወቁ ግን ምንድን ነው ሀይሚ ማሸማቀቅ፣ ማናደድ፣ ማበሳጨት ስለሚፈልጉ እንዲሁም ደግሞ የሀይሚ ኦዲየንስ ነኝ የሚሉትን እነሱን ለማሸማቀቅ ስለሚፈልጉ ነው። እኛ ደግሞ አንሸማቀቅም። እናንተን አሸማቀቀን ከፈለጋችሁ እናጠፋችኋለን ከምድረ ገጽ እንጂ እኛ ደግሞ ዋይ፣ ለምንድን ነው አንተ ማነ፣ አንቺ ምንድን ነሽ ብለን ለእናንተ የምንሸማቀቀው። ስለዚህ ስነ ስርአታችሁን ያዙ። ብሩኬም ሀይሚም በቃችሁ። ከዚህ በኋላ እስካሁን ድራማውን መጣችኋል። ከዚህ በኋላ ድራማችሁ ይበቃችኋል። ተከበሩ በቃ ተከበሩ። እስካሁን ተከብራችሁ የመጣችሁት ሁለታችሁ ስለምትዋደዱ ሁለታችሁ ስለምትከረባበሩ ነው። ዛሬ ግን እናንተ መጣችሁ ማይሆን ቃል እርስ በርሳችሁ ውርድ ተባብላችሁ ተነጋገራችሁ። ሌላ ሰው ደግሞ በእናንተ ልክ ደግሞ ከእናንተም በላይ ውርድ አድርጎ መናገር ጀመረ ማለት ነው። እግዚአብሔርም በእናንተ ምክንያት እኛም ተቃጠልን እኮ አረርን በቃ። ይሄ የእውነት የእውነት የሚወዷችሁ ሰዎችን አስመሳይ ሰዎችን ደግሞ እየለያችሁ፣ አስመሳይ ከሆኑ እሱ ኦኬ ኖርማል ነው ለነሱ ግን የእውነት ከልባቸው የሚወዷቸው በጣም ብዙ ሰዎች አሉ። ይህንና አትርሱ። ሀይሚንም ለብቻ የሚወዱ ሰዎች መብታቸው ነው መውደድ። ብሩኬንም ለብቻ የሚወዱ ሰዎች መብታቸው ነው መውደዱ። ሁለታቸውንም አንድ አድርጎ መውደድም መብታቸው ነው። ያ የየራሱ የግሉ ሰው መብቱ ነው። ነገር ግን ሁለታችሁ ባካችሁ ራሳችሁንም አስከብሩ፣ ተከባበሩ። ማርያም በጣም ነው የተናደድኩ አሁን። እነዚህ ፈላዎችን ማለት ነው ባገኛቸው ራሳቸውን ሶስታቸውን በአንድ ላይ ባጋጫቸው ራሱ ደስ ይለኛል። ምንም ማለት አልችልም። ለብሩኬ ነው ሀላፊነቱ ሰጠው። ጸጥ አስብራቸው ጸጥ በጣም። ሀይሚ እየተሰደበች ነው ያለችው። እንዲሁም ደግሞ ሀይሚም በቃሽ፣ ከዚህ በኋላ ሌላ ሰው ማምጣት፣ ብሩኬም እንደዛው ማለት ነው። ስለዚህ በቃችኋል። በላብ ድን እንገናኛለን። መልካም ጊዜ ሁላችሁ።